ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። አጫጭር ዜናዎችን እናሰማችኋለን። ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ አያቶላህ ሆሚኒ ገለጹ። የኢራኑ ጠቅላይ መሪ አያቶላህ አሊ ሆሚኒ ህዝቧን፣ ታሪኳን የሚያውቁ ብልህ ሰዎች ይችን ሀገር በዛቻ ቋንቋም በፍጹም አያናግሯትም ብለዋል። ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ነው ያሉት። ሆሚኒ ይህንን ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን መሪዎች ባስተላለፉት መልእክት ያለምንም ማወላወል እጅ መስጠት አለባቸው በማለት መናገራቸውን ተከትሎ ነው። አያቶላ ሆሚኒ ህዝቧን ታሪኳን የሚያውቁ ብልህ ሰዎች ይችን አገር በዛቻ ቋንቋ በፍጹም አያናግሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ገልጸዋል። አያቶላ ሆሚኒ የአሜሪካ ወታደራዊ እርምጃ በማይጠገን ጉዳት ምላሽ እንደሚሰጠውም ነው በዚሁ በቴሌቪዥን በተላለፈው መልእክታቸው ላይ የገለጹት። በቴሌቪዥን አቅራቢው አማካኝነት በተላለፈ መልእክታቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን ጉዳት ምላሽ እንደምንሰጥ ጥርጣሬ አይግባችሁ ብለዋል። ጠቅላይ መሪው ኢራን በግድ የተጫነባትን ሰላምም ሆነ ጦርነት አትቀበልም ሲሉ አጽንኦት ሰጥተዋል። ዶናልድ ትራምፕ ጠቅላዩ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው፣ ግን እዚያ መሆናቸው መልካም ነው። እሱን አናስወግደውም፣ ማለትም አንገድለውም፣ ቢያንስ ለአሁኑ ሲሉ በማህበራዊ ሚዲያቸው ላይ አጋርተው ነበር። የእስራኤል ውጭ ጉዳይ ሚኒስትር ኢራን ላይ ጥቃት መፈጸም የመጨረሻ አማራጫችን ነበር አሉ። የእስራኤል ውጭ ጉዳይ ሚኒስትር ጊዮድዮን ሳአር በኤክስ ገጻቸው ላይ ለተባበሩት መንግስታት የጸጥታ ምክር ቤትና ለተባበሩት መንግስታት ዋና ጸሐፊ የላኩትን ደብዳቤ አጋርተዋል። በዚህ ደብዳቤያቸው ላይ እስራኤል ባለፈው ሳምንት ኢራን ላይ ጥቃት የሰነዘረችበትን ምክንያት ዘርዝረዋል። ሚኒስትሩ አገራቸው ለአስርት ዓመታት የቴሄራን ድብቅ የሆነ የጠላትነት ተግባርና መሪዎቿ እስራ እስራኤልን ለማጥፋት መዛታቸውን ተከትሎ አገራቸው ምንም አይነት ምርጫ እንዳልተሰጣት ጠቅሰዋል። ንግግር ብቻ አይደለም፣ ኢራን እስራኤልን ለማጥፋት ስትራቴጂካዊ እቅድ አላት። እዚህ ግብ ላይ ለመድረስ ተጨባጭ እቅዶችንና እርምጃዎችን አካታለች ሲሉም ጽፈዋል። የወደፊት የኢራንን ጥቃት ለማክሸፍ የመጨረሻው የድል መስኮት በተገኘበት ወቅት ማጥቃታቸውን ተናግረዋል። ሳዓር በኢራን ጥቃት የተገደሉትን 24 ሰዎች በመጥቀስ በሰላማዊ ሰዎች ላይ ሆም ብሎ ያነጣጠርና በዘፈቀደ የተፈጸመ ሲሉም ጠርተውታል። የኢራን የጤና ጥበቃ ሚኒስቴር ምክር እሁድ ለት በእስራኤል ጥቃት በትንሹ 224 ሰዎች መገደላቸውን ገልጾ አብዛኞቹ ሰላማዊ ዜጎች ናቸው ብሏል። የእስራኤል መከላከያ ሰራዊት አንድ ሰው አልባ አውሮፕላኑ በኢራን ተመቶ መውደቁን አረጋግጧል። በዘመቻ ስምሪት ላይ እያለ ከምድር ወደ አየር የተወነጨፉ ሚሳኤሎች በርቀት በምትቆጣጠረው አውሮፕላን ላይ ተተኩሷል። አውሮፕላኑ በኢራን አየር ክልል ላይ ነው የወደቀው። የደረሰ ጉዳት የለም፣ እንዲሁም መረጃ ይሾልካል የሚል ስጋት የለንም ሲሉ የመከላከያ ቃል አቀባይ ተናግረዋል። ዛሬ ማለዳ የኢራን ብሔራዊ ቴሌቪዥን ጣቢያም የኢራን አየር ኃይል ዛሬ ማለዳ ላይ በማዕከላዊ ሂዝፋን ግዛት ዘመናዊ ኤርሜስ ሰው አልባ አውሮፕላን ተኩሶ መጣሉን ገልጿል። ኢራን የአሜሪካን ጦር ሰፈሮች ለመምታት ተዘጋጅታለች ሲል ኒውዮርክ ታይምስ ዘገበ። ትራምፕ ትላንት ኢራን በመካከለኛው ምስራቅ ባሉ የአሜሪካ የጦር ሰፈሮች ላይ ኢራንን ጥቃት ለማድረስ ከሞከረች አይተው የማታውቀው ከፍተኛ ውድመት እንደሚደርስባት በመግለጽ ማስጠንቀቃቸው ይታወሳል። የኢራን ሚሳኤሎች ዩናይትድ ስቴትስ የእስራኤልን ጦርነት ከተቀላቀለች በአካባቢው የሚገኙትን የአሜሪካ ጦር ሰፈሮች ለመምታት መዘጋጀታቸውን ኒውዮርክ ታይምስ የአሜሪካን የስለላ ባለስልጣናትን ጠቅሶ ዘግቧል። ትራምፕ ትላንት ማምሻቸውን ከከፍተኛ የደህንነት ሰዎቻቸው ጋር ከአንድ ሰዓት በላይ በፈ ስብሰባቸው በጦርነቱ አሜሪካ እንዴት መሳተፍ እንዳለባቸው መክረዋል። ወደ 50 የሚጠጉ የእስራኤል አየር ኃይል ተዋጊ ጀቶች ሌሊቱን የኢራን የዩራኒየም ማበልጸጊያ ማጣሪያ ተቋማት ላይ ጥቃት መፈጸማቸውን የእስራኤል መከላከያ ይፋ አድርጓል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ ደግሞ አንድ የእስራኤል ኤፍ35 ተዋጊ ጀት ከቴራን አቅራቢያ ቫራሚን በሚባል ስፍራ ላይ ተመቶ መውደቁን ዘግበዋል። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኃላፊ ኢራን የኒውክሌር መሳሪያ ለማበልጸግ እንደሞከረች የሚያ ሳይ ምንም አይነት መረጃ እንደሌለም ይፋ አድርጓል። ፕሬዚዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡት ጥያቄን ተከትሎም ቀጣዮቹ 24 ና 48 ሰዓታት ለዩናይትድ ስቴትስ ወታደራዊ እርምጃ ወሳኝ ጊዜ መሆናቸውን የአሜሪካ መገናኛ ብዙሀን የአሜሪካ ባለስልጣናትን ጠቅሰው አስነብበዋል። የኢራን የኒውክለር ማዕከላትን ለማጥቃት ትራምፕ ከእስራኤል ጋር ለማበር እያሰቡ እንደሆነም ተነግሯል። ስድስተኛ ቀኑን በያዘው የኢራንና እስራኤል ግጭት እስራኤል የኢራን ዩራኒየም ማብለያ መምታቷን ስትገልጽ አሜሪካ ከእስራኤል ጋር ለማበር እያጤነች መሆኑ ተገልጿል። አሜሪካ ከእስራኤል ጎን ተሰልፋ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ግጭቱን ወዳልተጠበቀ አቅጣጫ ሊወስደው ይችላል ተብሎም እየተሰጋ ነው። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሁለት የኢራን የዩራኒየም ማብለያዎች መመታታቸውን ይፋ አድርጓል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ውስጥ ሁለት የዩራኒየም ማብለያ ተቋማት መጎዳታቸውን መረጃ አለኝ ማለቱን ገልጿል። እስራኤል ዛሬ ጠዋት ሌሊቱን የዩራኒየም ማብለያዎችን መደብደቧን መግለጿም ሰምቷል። ኤጀንሲው በቴህራን የምርምር ማዕከል የላቁም የዩራኒየም ማብለያዎች ተሰርተው የተሞከሩበት አንድ ህንፃ ተመቷል ነው ያለው። አክሎም የኢራን የዩራኒየም ማብለያ ቴክኖሎጂ ኩባንያ የተለያዩ የዩራኒየም ማብለያ አካላት የሰራባቸው ሁለት ህንፃዎች ወድሟልም ብሏል። ኤጀንሲው ሁለቱም ጣቢያዎች ቀደም ሲል በኢራን የኒክሌር ስምምነት መሰረት ክትትል ሊደረግባቸው እንደነበር ገልጿል። የበለጸገ ዩራኒየም ለኃይል ወይንም ለኒክሌር መሳሪያ ማምረት ሊውልም ይችላል። ይህ በእንዲህ እንዳለ ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ ጥሪ አቅርበዋል። ይህም ለኢራን ውርደት ሊሆን ይችላል በማለት የፖለቲካ ተንታኞች እየገለጹ ነው። ለኢራን የኒውክሌር ፕሮግራሟን መተውና ያለምንም ቅድመ ሁኔታ እጅ መስጠት ውርደት እንደሚሆን የፖለቲካ ተንታኞች ገልጸዋል። ለቢቢሲ ሀሳባቸውን ያጋሩ የፖለቲካ ተንታኞች ትራምፕ የኢራኑ መሪ ያለምንም ቅድመ ሁኔታ እጅ ስጡ ማለታቸው፣ እንዲሁም የአገሪቱን የኒውክሌር ፕሮግራም ሙሉ በሙሉ እንዲዘጉ ያቀረቡት ጥያቄ ለኢራን ውርደት ሊሆን ይችላል ብለዋል። የፖለቲካ ተንታኞች ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ ማለታቸው ሁሉ የኢራን የኒክሌር ተቋማት ይወድማሉ እንዲሁም የኒክሌር ቴክኖሎጂ ይጣላል ማለት ነው ብለዋል። የሚሳኤል ፕሮግራማቸውን ሊተው ይችላሉ እንዲሁም ሌሎች አማጽያንን እንደ ሐማስና ህዝቦላ ያሉትን መደገፋቸውን ሊያቆሙ ይችላሉም ብለዋል። ነገር ግን ይህ ለኢራን ከባድ ሊሆን ይችላል፣ ምክንያቱም የኒክሌር ፕሮግራም የአገሪቱ ማዕከላዊ ጉዳይ ነው ብለዋል።